ጠቅላይ ሚኒስትር ዐቢይ አሕመድ ና ቀዳማዊት እመቤት ዝናሽ ታያቸው በሀኖይ ቬይትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ከቬትናም የፀሐይ ኃይል ማመንጫም በ በማምረት ወደ ውጭ የሚልከውን ቶዮ ሶላር ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በሀዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ ጀምሯል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ና ቀዳማዊት እመቤት ዝናሽ ታያቸው በ2025 የፒፎርጂ ቬይትናም ጉባኤ ላይ ይሳተፋሉም ተብሏል። ጠቅላይ ሚኒስትር ዐቢይ አሕመድ እና ቀዳማዊት እመቤት ዝናሽ ታያቸው በቬትናም የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ።